ሲዳሙና ኦሮሞ የተከበሩ እና ወንድሜ ክቡር አቶ ደስታ ሌዳሞ፣ የተከበሩ ወንድሜ ክቡር አቶ ሙስጠፌ መሀመድ፣ የተከበሩ ወንድሜ ክቡር አቶ ጥለሙን ከበደ ክብርት ወይዘሮ ሰላማዊት እዚህ የተገኛችሁ የበዓሉ ታዳሚዎች፣ ከሁሉ በላይ የተከበርከው የሲዳማ ሕዝብ እንኳን ለፊቼ ጫምባላላ በዓል አደረሳችሁ አደረሰን ማለት እፈልጋለሁ። ይሄ በዓል የሰላም፣ የደስታ፣ የአንድነት እና የብልጽግና እንዲሆንልን እመኛለሁ። ጊዜን ስለ ጊዜ የሚያውቅ ስለ ጊዜ የሚተትን ስለ ጊዜ የሚረዳ ሕዝብ ጥልቅ ፍልስፍና ያለውና በጊዜ ውስጥ እንዴት መኖር እንዳለበት በእውቀት ላይ ቆሞ የሚራመድ ሲሆን ነው። የሲዳማ ሕዝብ በጥልቅ ፍልስፍና ጊዜን አውቆ ጊዜን ወስኖ በጊዜ ውስጥ ደግሞ እንዴት መሄድ እንዳለበት አቅጣጫ አስቀምጦ በዘመናት መካከል በትልቅ ፍልስፍና ስለ ጊዜ ትልቅ እውቀት ኖሮት የኖረ ማህበረሰብ ነው። ይሄ ትልቅ አሁን እንደ አዲስ ዓመት ተቀብለን አሮጌው ሸኝተን አዲሱን ዓመት የምንቀበልበት የፊቼ ጫምባላላ በዓል የጊዜ እውቀት የጊዜ ፍልስፍና ውጤት ነው። የዚህ ጥልቅ እውቀት እና ፍልስፍና ባለቤት ስለሆናችሁ ኢትዮጵያንም በዚህ ቀና የሚያደርግ ትልቅ አንድ ምሰሶ ስለሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ። የሲዳማ አባቶች ቃሎች ይህንን ጥልቅ ፍልስፍና በብዙ ፈተናዎች ውስጥ ጠብቃችሁ ለትውልድ አቆይታችሁ ዛሬ ሁላችንም እናከብረው ሁላችንም የምናውቀው ዓለም የሚያውቀው ባህል ስላደረጋችሁ ክብር ይገባቸዋል። ኢትዮጵያ ሀገራችን በብዙ ጣውረድ ውስጥ እያለፈች ድሎቿን እያሳካች ብልጽግና አይቀሬ መሆኑን በተግባር እያረጋገጠች እየሄደች ያለች አገር ነች። በዚህ ውስጥ ደግሞ የሲዳማ ሕዝብ አይተኬ ሚናውን እየተጫወተ ይገኛል። ስለዚህ ሁላችንም ተባብረን በአንድነት ቆመን የሀገራችንን ብልጽግና እንድናረጋግጥ በዚሁ አጋጣሚ ጥሬን አቀርባለሁ። የኦሮሞ ህዝብ የፊቼ ጫምበላላ በዓል የራሱ በዓል ለው። ስለዚህ በዓላችን ላይ መተን በዚህ መልኩ ስለታደምን በጣም ደስ ይለናል። ይሄ ዓመት የሰላም የደስታ የብልጽግና የአንድነት ሁሉን ነገር የምናሳካበት የኢትዮጵያ ጠላቶች ሁሉ የሚንበረከኩበት አመት ይሁንልን። አመሰግናለሁ። ገለቴም